ከዚህ ቀደም በለቀኩት አንድ ቪዲዮ ላይ ኮመንት ሴክሽን ላይ አንድ ጥያቄ አይቻለሁ። በማርሽ አስሮ መውረድ እና በማርሽ አስሮ መውጣት ምንድን ነው የሚለውን አይቻለሁ። ያው በጽሁፍ ከምመልስ ለሁላችንም ግንዛቤ በቪዲዮ ለስራው ብዬ ነው። ላይክ፣ ፎሎ፣ ኮፒ ሊንክ፣ ሼር አድርጉ። በተሽከርካሪያችን ትራንስሚሽን ሲስተም ላይ እንግዲህ ካምቢዮ አለ። ያ ካምቢዮ እንግዲህ ሶስት ጥቅሞች አሉት አንደኛው ምንድን ነው ፍጥነት ለማስገኘት ነው። ሁለተኛው ጉልበት ለማስገኘት ነው። ሶስተኛ ላይ ደግሞ የአቅጣጫ ለውጥ ወይ ደግሞ የኋላ ማርሽን ማስገኘት ነው። እንግዲህ ተሸካሪያችን ማኑዋል የሚሆን አውቶማቲክ ትራንስሚሽን የሚሆን ቁልቁለት ወይም ዳገት ላይ የምናሽከረክርበት ጊዜ ከኛ ቁጥጥር ውጭ እንዳይሆን፣ ለምሳሌ ቁልቁለት ላይ የምናሽከረክርበት ጊዜ በቀላል ማርሾች ወይ ደግሞ ፍጥነት የሚያስገኙ ማርሾች ከሶስተኛ ወይም ከአራተኛ ማርሽ በላይ እየተጠቀመን ቁልቁለት ብናሽከረክር ተሸካሪያችን ከኛ ቁጥጥር ውጭ ሆኖ በከፍተኛ ፍጥነት እንደርድሮ ይሄዳል። ከዚህ ቀደም እንደተናገርኩት የተሽከርካሪ ክብደት አለ፣ የኢነርሺያ ኃይል አለ፣ የኪኔቲክ ኢነርጂ አለ። እንደገና ቁልቁለት መሆኑ ደግሞ የግራቪቲ አለ። እነዚህ ነገሮች ከቀላል ማርሽ ጋር ተደማምረው ተሽከርካሪያችን በከፍተኛ ፍጥነት ቁልቁለቱን እንዲሄድ ያደርጋል ማለት። ስለዚህ ይህ እንዳይሆንብን ምናደርጋለን? በማኑዋል ተሽከርካሪዎች ላይ ከባድ ማርሽ አድርገን ነዳጅ ከርክለን እናሽከረክራለን። አንደኛ ማርሽ፣ ሁለተኛ ማርሽ፣ ትልልቅ ተሽከርካሪዎች ደግሞ ብዙ ማርሽ ደግሞ ያላቸው ሶስት ወይም አራተኛ ማርሽ ተጠቅመን ነዳጅ ከልክለን ያንን ቁልቁለት እናሽከረክራለን ማለት ነው። በአውቶማቲክ ትራንስሚሽን ደግሞ አንዳንድ ተሽከርካሪዎች ላይ ሁለት ወይንም ኤል የሚላለ ወይ ሁለት ወይ ደግሞ ኤል እንጠቀማለን። አንዳንድ ተሽከርካሪዎች ላይ ደግሞ ቢ የሚላለ ቢን እንጠቀማለን። ቢ ማለት ለነዛ ተሽከርካሪዎች ኢንጅን ብሬክ ማለት ነው። ሞተሩ ልክ እንደ ፍሬን ያገለግላል ማለት ነው። እዛ ቢ ሊያደርገን ነዳጅ ከልክለን ነው ስንሄድ ተሽከርካሪው በአነስተኛ ፍጥነት ቁልቁለቱን እንዲሄድ እያደርገዋል ማለት ነው። አንዳንድ ተሽከርካሪዎች ደግሞ ሰሚ አውቶማቲክ አሉ። እነሱን ደግሞ ሲሆን ማኑዋል ሞር ሊያደርገን፣ ምክንያቱም ዲ ላይ ካደረግነው ተሽከርካሪው ነዳጅ ብንሰጠውን ባንሰጠው ተንደርድሮብን ይሄዳል። ስለዚህ የምናደርጋለን ማኑዋል ሞር ሊያደርገን፣ ማርሹን ቀንሰ ነው ወይና አንደኛ ወይ ደግሞ ሁለተኛ ማርሽ ሊያደርገን ነዳጁን ከልክለን ነው ዘና ብለን ማሸከር እንችላለን ማለት ነው። ወደ ዳገት ደግሞ ስናሽከረከር በተለይ በማኑዋል ተሽከርካሪዎች ላይ ዳገቱን አስቀድመን በአለም አቀፍ መንገድ ዳር ምልክቶች ወይ ደሞ በአይናችን ስናይ ምን እናደርጋለን? ማርሻችን እናቀናንስና ጉልበት የሚሰጡ ማርሾችን ተጠቅመን ያንን ዳገት መሄድ ይኖርብናል። ቀላል ማርሾች ግን የምንጠቀም ከሆነ ምን ያደርጋል? ልክ ዳገቱን ጀምረን መሀል ላይ ማርሽ ቀንሰኝ ሊመጣ ይችላል ማለት ነው። ወይ ደግሞ በቀላል ማርሽ መሄድ ያቅተዋል፣ መንተፋተፍ ይጀምራል፣ ጉልበት ማነስ ይጀምራል። ነዳጅ እየሰጠ ነው መኪናው አልሄድ ይልናል ማለት ነው። በዚህ ጊዜ እንግዲህ ማርሽ ወደ መቀነስ ስንሄድ ምን ሊሆን ይችላል? መኪናው ማርሽ አልገባ ብሎን ስትራፕ ሊያረጋብን ይችላል፣ በተለይ ከባባድ ተሽከርካሪዎች ማለት ነው። ስለዚህ ምን እናደርጋለን? አስቀድመን ጉልበት የሚያሰጡ ማርሾች እንጠቀማለን ማለት አንድ ሁለት። ከባባድ ተሽከርካሪዎች ደግሞ ሲሆኑ ሶስተኛ ማርሽ ብንጠቀም ችግር የለውም፣ ከነዳጅ ጋር ደገፍ አድርገን እንወጣለን ማለት ነው። ከዛ ውጭ ግን ነዳጅ ብናቋርጥ ወይ ደግሞ ማርሽ እንቀንሳለን እንደምራለን ብንል ዳገት ላይ ሊንሸራተትብን ይችላል። ስለዚህ ማንዋል ላይ እንደዚህ አይነት ጥንቃቄዎች እናደርጋለን። አውቶማቲክ ደግሞ ሲሆን አንዳንድ ተሽከርካሪዎች ላይ ሁለት ወይንም ኤል አንዳንድ ተሽከርካሪዎች ላይ ደግሞ ቢ ላይ አንዳንድ ተሽከርካሪዎች ላይ ደግሞ ማኑዋል ሞድ ወይም ሰሚ አውቶማቲክ የሚጠቀሙ ከሆኑ ማለት ነው። ማኑዋል ሞድ ላይ አድርገን አነስተኛ ጥርሶች አንደኛ ወይም ሁለተኛ ማርሽ ላይ አድርገን ነዳጃችን ደግፍ አድርገን ስንወጣ ተሽከርካሪያችን በከፍተኛ ጉልበት ያንን ዳገት ማለፍ ይችላል። ቀላል ማርሽ ላይ ግን ካደረግነው ምን ይሆናል? የተወሰነ ሄድና ሞተሩ መድከም ይጀምራል። ነዳጅ ብንሰጥ አይሰጥም። ማርሽ ደግሞ ቀንሰን ደግሞ አንዳንዴ ማርሽ አልገባ ሊለን ይችላል ማለት ነው። ስለዚህ ይህ እንዳይሆን ተሽከርካሪያችን አስቀድመን ዳገት ሲያጋጥመን ከባድ ማርሽ አስቀድመን፣ ቁልቁለት ሲያጋጥመን ከባድ ማርሽ አድርገን ቁልቁለት ሲሆን ነዳጅ እንከለክላለን። ዳገት ደግሞ ነዳጅ የተወሰነ ደገፍ አድርገን እንወጣለን። በማርሽ አስሮ መውረድ እና መውጣት ማለት ይሄ ነው ማለት ነው። ስለዚህ ተሽከርካሪ ስናሽከረክር እነዚህ ነገሮች ማወቅ ይኖርብናል፣ ለአደጋ እንዳንጋለጥ ነው ባጭሩ። አዲስ ከሆናችሁ ፎል አድርጉ። ሀሳብ፣ አስተያየ ጥያቄ ሲሆ ኮመንሴሽን ላስቀምጡ እየሰጠና ለሁሉም ድረስ፣ በተለይ ለጓደኞቻችሁ አሽከርካሪዎች፣ መንጃፍቃድ ተማሪዎች ሼር አርጉላቸው፣ ኮፒ ሊንክ አርጉ። ይመቻችሁ።